ሰንደቅ ዓላማ የኢትዮጵያዊነት መገለጫ በመሆኑ ሁሉም ሊያከብረው እንደሚገባ በባህር ዳር ከተማ ያነጋገር ናቸው የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ሰንደቅ ዓላማ የእኩልነት መገለጫ ነውም ተብሏል። ቴዎድሮስ ድሎ ተጨማሪ ዘገባ አለው። የሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባም መጀመሪያ ሳምንት ሰኞ ቀን ይከበራል። ትውልዱ የኢትዮጵያን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣይ ትውልድ የማስተላለፍ ኃላፊነት ይጠበቅበታል። በባህር ዳር የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ በረከት ከፋለ ሰንደቅ ዓላማ የኢትዮጵያዊነት መገለጫ ነው ብሏል። እኩልነት የሚገለጽበት እንደሆነም ተማሪ በረከት ነግሮናል። ሰንደቅ ዓላማ ማለት የኢትዮጵያዊነት መገለጫ ማለት ነው። ሰንደቅ ዓላማ ማለት በአጠቃላይ የምንኖርበትን፣ ያለንበትን ሁኔታ የነበርንበትን ሁኔታም የምናውቅበት የምንለይበት ነው። ይህ ማለት አሁን ሰንደቅ ዓላማ ከላይ የምንመለከተው አረንጓዴው የኢትዮጵያን ልምላሜን ምን ያህል ውብ እንደሆነች በአረንጓዴ እጽዋቶች ወይም ደግሞ ልምላሜዋን የምንገልጽበት ነው። ቢጫው ደግሞ የኢትዮጵያ ብሩህ ተስፋ ተስፋን ምን ያህል አቅም እንዳላት የምንገልጽበት ነው። ቀዩ ደግሞ እናት አባቶቻችን እና አፄ ቴዎድሮስ እና አፄ ምኒሊክ በደማቸው ደማ አፍሰው የተዋጉበትን እሱን የምንገልጽበት ነው። መሀል ላይ ያለው አርማ ሁሉም ብሔር ብሔረሰቦች ሁሉም እኩል መሆናቸውን የምናውቅበት ነው። ስለዚህ ማንም ኦሮሞ፣ ማንም ትግራይ፣ ማንም አማራ የሆነው ሰው ለእኔ ማንኛውም ሰው ሁሉም እኩል ወንድም በጣና ሐይቅ ሁለተኛ ደረጃ ትምህርት ቤት የዘጠነኛ ክፍል ተማሪ ራሄል ዘውዱ ሰንደቅ ዓላማ የአንድነት መገለጫና መከበሪያ ነው ብላለች። ሰንደቅ ዓላማ የሀገርን ታሪክ ይወክላል ብላለች ተማሪ ራሄል። ሰንደቅ ዓላማ ማለት አባቶቻችን ለኛ ሲሉ ይችን ሀገር ለማቆየት ደማቸውን ያፈሰሱባት እና አትሌት ኃይሌ ገብረስላሴ እነደራርቱት ሁሉ ስለ ሀገራቸው ሲሉ ያለቀሱላት እንዲሁም ደግሞ የተለያዩ አባቶቻችን፣ የተለያዩ አትሌቶቻችን እነዚህ በሙላ የተዋደቁላት ስለሷ ብሎ አበበ ቢቂላ ምራሱ ባዶ እግሩን የሮጠላት ባንዲራችን ለኛ ክብራችን ናት። አንድነትን፣ መከባበርን አንዳችን ለአንዳችን ካልተደመርን ውስጣችንን አንድ ካላደረግን የሀገራችን ማንነት ይምንት ሊሆን እንደሚችል ያስረዳናል። የአስረኛ ክፍል ተማሪ የሆነው ኢስጢፋኖስ አንዱ አለም ሰንደቅ ዓላማ እኩልነትን የምንማርበት ነው ብሏል። ሰንደቅ ዓላማ ያው ሀገራቸውን የሚገልጽ ነገር ስለሆነ ማንኛውም ሰው ደግሞ ለሀገሩ ግድ ሊኖረው ስለሚገባ ሰንደቅ ዓላማን የማክበር ግዴታ አለበት ብዬ ስለማስብ ያክበሩ የሚል ሀሳብ አለ። የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል እርሰ መምህር ጸጋ የተፈራ የሰንደቅ ዓላማ ቀን በየዓመቱ በትምህርት ቤቱ እንደሚከበር ነግረውናል። ባንዲራ ማለት የሀገር መለያ ነው፣ የአንድ ሀገር መለያ ነው፣ የአንድ ሀገር መተሳሰሪያ ገመዳችን ነው ነው። መገናኛችን ነው፣ ወንድማማችነት ለሀገራችንም ዘብ የምንቆምበት ስለሆነ ተማሪዎቻችንም ይህንን ከስር ከስሩ እያወቁ እየለዩ ከሕፃንነታቸው ጀምሮ እስከ መጨረሻው ድረስ ይሄን ይዘው ስለሚሄዱ ማንም ኢትዮጵያ ኢትዮጵያዊነታችን ምንገልጽ በራሳችን ባንዲራ ስለሆነ ይህንን በተገኘው አጋጣሚ ሁላ ራሳቸው እንዲያከብሩ ተማሪዎቻችን ወይም ማኅበረሰቡን አሳስባለሁ።